በጌታ በኢየሱስ ስም መዝሙር መታ መቶ ሀያ አራትን አነባለሁ አሜን። እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል። እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው ቁጣቸውን በላያቸው በነደደ ጊዜ በዚያን ጊዜ ሕያዋን ሳሉ ሳለን በዋጡን ነበር። በዚያን ጊዜ ውሃ ባሰጠመን ነበር በነፍሳችን ላይ ፈሳሽ ባለፈ ነበር። በዚያን ጊዜ ጎርፍ ውሃ በነፍሳችን ላይ ባለፈ ነበር። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወጥመድ ከአዳኞች ወጥመድ እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። አሜን። ረድኤታችን ሰማይና ምድርን በሰራ በእግዚአብሔር ስም ነው። አሜን። እግዚአብሔር ይክበር። አሜን። እግዚአብሔር ይመስገን። አሜን።